መሞቷ በራሱ የወደቀን ስጋን ለብሳለች፣ የሚል ሀሳቢ ናት። አዳም ልክ ፀበለሰ ሲበላ ነብሱ ከስጋው ተለይቷል። ስለዚህ የሞትን አቅጣጫ የቀየረው ማን ነው? ሊቃውንት ክርስቶስን ራሱን የጎሰቆለ ስጋን ለበሰ ይላሉ። የወደቀ ስጋን እሷ የሞተችው ልጇ ፈታሄ በፅርቅ እንደው ስለሆነ ነው። ለመሆኑ የህይወት እናት ሞተች ብሎ ማስብ እንዴት ነው። አዳም በገነት እያለ መታደስ የእመቤታችን እረፍት ከዚህ ዓለም ማረፍ ወይም ደግሞ በስጋ መሞትን አብዛኛውን ከኛ እምነትም ውጭ ያሉ ሰዎችን በላቸው በግራ መጋባት ውስጥም ደግሞ ዋና ሊሆን ይችላል አይችልም በሚልም ማሳብ እንደዚህ ሀሳቦች ሲነሳ እናያለን እና የእመቤታችን በስጋ መለየት ወይም ደግሞ እረፍቷ፣ ሌሎች እንደሚሉት ሰውነቷን አንስተው የሞተችው ቅድም ጠዋት ስናነሳ የነበረውን የጎሰቆለውን ያንን የወደቀውን ስጋ ስለለበሰች ነው። የእሷ መሞት እና መሞቷ በራሱ የወደቀን ስጋን ለብሳለች የሚል ሀሳብ ይነሳል። ይሄ ነገር በትክክል እመቤታችን ከዚህ ዓለም ድካም ማረፏ የወደቀውን ሥጋ ለብሳለች ያስብላለሁ፣ እውነት የሚለውን ሀሳብ እስኪ እናንሳና እንቀጥላለን። ውድቀት የሚባለውን መጀመሪያ በሁለት ከፍለው ነው የቤተ ክርስቲያን ሊቃውንት የሚያስረዱት። አንደኛው ክፉ የሆነ የውድቀት ውጤት የሚባል አለ። ሁለተኛው ክፉ ያልሆነ የውድቀት ውጤት የሚባል አለ። እነዚህ ምንድን ነው? ሀሳቡን እንድትረዱት ነው። ጎሰቆለ የሚለውን ፎለን ኔቸር የሚለውን ቃል ሲጠቀሙ በተለይ ቅዱስ ሳዊሮስ ስለሆነ በደንብ የሚጠቀሰው ከጁሊያን ጋር በነበራቸው ዲስኮርስ ውይይት ያነሱት ይህንን ሀሳብ ነው። ሁለት አይነት ጉስቁልናዎች አሉ። አንዱ በኃጢአት የሆነ ጉስቁልና ነው። ሁለተኛው አንደኛው በኃጢአት የሆነ ማለት ክፉ የሆነ ጉስቁልና ማለት ነው። ክፉ የሆነ ጉስቁልና የሚባለው ከጸጋ መራቆት፣ ልጅነትን ማጣት፣ የመልካ እግዚአብሔር መድከም። እግዚአብሔር እኛን ሲፈጥረን በመልኩና በአርአያው ነው የፈጠረን። ስለዚህ የዚህ የመልካ እግዚአብሔር መድከም፣ ለኃጢአት የሚያዘነብል መሆን፣ እንደዚህ ያሉ ነገሮች የኃጢአት ውጤቶች ናቸው፣ ግን ክፉ ውጤቶች ናቸው እና ይሄ ጉስቁልና በሚል ተገልጿል። ይሄ ራሱ ማለት ነው። ግን ምን አይነት ጉስቁልና ሲባል ክፉ ጉስቁልና፣ ጸጋ እግዚአብሔሩ ደቅሟል። ገዥነቱን በፍጥረት ላይ ያለውን ገዥነት አዳም አቷል፣ ልጅነቱን አቷል። ለሲኦል ብቻ የተገባ ሆኗል። ለኃጢአት የሚያዘነብል ይሄ አክቹዋሊስ የሚባለው ነገር ሰልጥኖበታል። ስለዚህ ገቢራዊ ኃጢአት ይሰራል። እንደዚህ እንደዚህ ያሉ ነገሮች ክፉ የሆኑ የኃጢአት ውጤቶች ናቸው። ሁለተኛዎቹ ደግሞ ብሌምለስ ፓሽንስ የሚባሉ አሉ። እነዚህ በራሳቸው ክፉ ያልሆኑ ለምሳሌ መራብ፣ መጠማት ምናምን ከዚህ ጋር የተያዙ መድከም፣ እንደዚህ ያሉ ነገሮች የኃጢአት ውጤቶች ናቸው፣ ግን ክፉ አይደሉም። ሞትም ከዚህ ጋር ይካተታል። ሞት ከዚህ ጋር ይካተታል ሲባል ሞትም እንደዚህ በሁለት ጠቅልም በሁለት ልንከፍለው እንችላለን። በቀጥታ ክፉ የሆነ ሞት አለ። መጀመሪያ አዳም ዕጸ በለስን በበላበት ቅጽበት እንደምታስታውሱት እግዚአብሔር ዕጸ በለስም ብትበላ ምን ትሆናለህ ነበር ያለው? እየሰማችሁ ነው። ምን ትሆናለህ ነበር ያለው? አዳም ልክ ዕጸ በለስን ሲበላ ነፍሱ ከሥጋው ተለይቷል። ተለይቷል ወይ አልተለየም? ስለዚህ የመጀመሪያው የአዳም ሞት ምንድን ነው? ሞታ ለነፍስ ርሒቅም እግዚአብሔር ነው ከእግዚአብሔር መለያየቱ ነው፣ ጸጋውን ማጣቱ ነው። የመጀመሪያው የህሊናም የነፍስም ሞት ነው መጀመሪያው አዳምን የገጠመው። በአካለ ስጋ ደግሞ ሲሞት ከርግማን ጋር ነው። ርግማኑ በስጋ ወደ መቃብር ገብቶ መበስበስ፣ የሞት ተገዢ መሆን፣ በነፍስ ደግሞ ወደ ሲኦል ገብቶ መሰቃየት። ስለዚህ አዳም ላይ የተፈረደበት ሞት ይሄ ነው። ሲኦል ገብቶ በነፍስ መሰቃየት፣ በስጋ ወደ መቃብር ገምቶ ኦአዳ መሬታን ተው ተመሬት በሚለው ቃል መሰረት ወደ አፈር አፈር ወደ አፈር ትገባለ የሚለው ቃል የሚፈጸምበት መሆኑ ነው። አሁን ይሄ ክፉ ሞት ወደ መሬት ገብቶ ወደ መቃብር ገብቶ በስብሶ መቅረት፣ በአካለ ነፍስ ወደ ሲኦል ገብቶ መሰቃየት፣ ይሄ ሞት እስከ ክርስቶስ መምጣት ድረስ ሁሉም ላይ ደርሶ ነበረ። ጽድቅም የነበራቸው ምንም የነበራቸው በአጠቃላይ በዚህ ሞት ውስጥ ነበሩ። በክፉ ሞት ማለት ነው። በአካለ ነፍስ ወደ ሲኦል በሚወስደው በአካለ ስጋ ደግሞ መቃብር ገብተው በስብሰው በሚቀሩት ሞት ማለት ነው፣ ትንሣኤ በሌለው ሞት። አምላካችን ክርስቶስ ከመጣ በኋላ ሁሉም ሊቃውንት ማለት ይቻላል፣ ከሊቃውንት ይህን የማይናገር የለም። ቅዱስ ቄርሎስ ተናግረዋል። ዮሐንስ አፈወርቅም ተናግረዋል ባሲሌውስም ጎርጎሬውስም ተናግረዋል። ጌታችንና አምላካችን መራይታችን ኢየሱስ ክርስቶስ የሞተው በአዳም ላይ የተፈረደችውን ሞት ለማንሳት ነው። ስለዚህ ስለ አዳም ቤዛ ሆኖ ሲሞት ከአዳም ቀድመው የነበሩትም ከአዳም በኋላ የሚነሱ ሰዎችም በአጠቃላይ ከዛ ክርስቶስ ከሞተ በኋላ የሚሞቷት ሞት የቀደመችው የርግማን ሞት እንዳትሆን ጌታችን በሞቱ ሞትን ለሁሉም ሻረ እየሰማችሁ ነው አይደለም? ለሁሉም ሻረ ጌታ ከሻረ በኋላ ወደ ሀዲስ ኪዳን ገባን ወደ ሀዲስ ኪዳን ስንገባ ሞት የቀደመ የቀደመ ትርጉሙን አጣ የቀደመ ትርጉሙን ምንድነው የቀደመ ትርጉሙ ማለት አስፈሪነቱን ወደ መቃብር አስገብቶ አበስብሶ አፍርሶ ማስቀረቱን በአካለ ነፍስ ወደ ሲኦል አስገብቶ ስቃይ ማምጣቱን ይሄ ቀረ ይሄንን የሻረልን ማን ነው እ ትርጉሟን የቀየረው ማን ነው ኢየሱስ ክርስቶስ ነው አቅጣጫዋን የቀየረው ክርስቶስ አቅጣጫዋን ከቀየረ በኋላ ልብበሉ ቅድም ሁለት አይነት የኃጢአት ውጤት ሆነው ጉስቁልና ሚባሉ አሉ ብያቸዋለሁ ብሌምለስ ፋሽን ሚባሉ እንደመራብ እንደመጠማት እንደመድከም እንደማዘን እንደማልቀስ እንደዚህ እንደመታመም እንደዚህ ያሉ ነገሮች እንደ መሞት ያሉ ነገሮች በአጠቃላይ እመቤታችንም ጋር ክርስቶስም ጋር ደርሰዋል። ከዚህ የተነሳ በሊቃውንት መጻሕፍት ላይ በጣም በብዙ መጻሕፍት ላይ በብዙ መጻሕፍት ላይ ሊቃውንት ክርስቶስን ራሱን የጎሰቆለ ስጋን ለበሰ ይላሉ። የወደቀ ስጋን የጎሰቆለ ስጋን ለበሰ። ከዚህ የተነሳ እየሰማችሁ ነው አደለም? አጣማችሁ እንዳትሰሙ ነው። እየሰማችሁ ነው ብለው እየሰማችሁ ነው ሰምታችሁ እየረሳችሁ እንዳትሰሙ ማለት ነው። የጎሰቆለ ብለው የሚናገሩት ረሃብ፣ ሕማም፣ ድካም፣ መከራ፣ ሞት የሚስማማው ሰውነት ነው። ጌታችን ከእመቤታችን የነሳው እመቤታችንም የለበሰችው ይህን ሰውነት ነው። ዋናው ጉስቁልና የሚባለው ግን ከጸጋ መራቆት፣ መርገመ ሥጋ መርገመ ነብስን ገንዘብ ማድረግ መልካ ጊዜ የመልካ እግዚአብሔር መድከም እንደዚህ ያሉት ቅድም የዘረዘርኳቸው ማለት ነው። እነዚህ እናታችን ቅድስት ድንግል ማርያም ጋር የሉም። እየሰማችሁ ነው አይደለም? እነዚህ እመቤታችን ቅድስት ድንግል ማርያም ጋር የሉም። እረፍቷ ጋር ስንመጣ እመቤታችን ያረፈችው በአዲስ ኪዳን ነው። በስንት ዓመቷን ያረፈችው? በእኛ በስልሳ አራት ዓመቷ ነው ማለት ነው። አሁን አንድ ተመስጦ የእመቤታችን ሞት በተመለከተ ሊቃውንት ራሳቸው የሚደነቁትን ነገር እናስብ። ቅዱስ ያሬድ ሁለት አይነት አፕሮች አቀራረቦችን ያቀርባል። አንደኛው ሞት ለሟች ሁሉ ይገባል፣ ለሁሉም ሰው ሞት ይገባል። ሞታ የእመቤታችን ሞት ግን ለሁሉ ያስደንቃል ይላል። ሞታ ለማርያም ያጽብዕ ለኵሉ ይላል። ለሁሉም ሞት ይገባል፣ ወይም ለሟች ሰው ሞት ይገባል ካለ በኋላ የማርያም ሞት ግን ምን ያደርጋል አለ። እየሰማችሁ ነው? አትመልሱም። እንዴት ታዲያ ምን ይላል ያለው? የመሄታችን ሞት ለምንድን ነው ያስደንቀው? ለሟች ሞት ይገባል ብሎ የማርያም ሞት ግን ያስደንቃል አለ። ኤክሴፕሽናሊቲ ያለው ማለት ነው። ቀጠል ሊያደርግና ደግሞ እሷ የሞተችው ልጇ ፈታሔ በጽድቅ እንደው ስለሆነ ነው። እየሰማችሁ ነው አይደለ ፈታሔ በጽድቅ ስለሆነ በሰው ላይ በአጠቃላይ ሁላችን ነፍሳችን ከስጋችን እንዲለይ ጌታ ስለወደደ፣ ይህንን ሞት ደግሞ ራሱ ራሱ ነፍሱ ከስጋው ተለይቶ ቀምሶታል። ራሱ ራሱ ስለቀመሰው ከሰው ወገን ይህንን ሳትቀምስ እሷ መቅረት የለባትም ብሎ በእውነተኛ ፈራጅነቱ እርሱ ራሱ የተቀበለውን ሞት እርሷ እንድትቀበል ወደደ። ግን የእመቤታችን ሞት እንዳየለ እንዳበበ እንዳለሚቱ እንደጫላ ስላልሆነ የማርያም ሞት ግን ለሁሉ ምን ይላል ስለዚህ አንደኛ የእመቤታችን ሞት ስታስብ የጎሰቆለ ምናምን የወረደ የወጣ ሳይሆን መደነቅ ከቻልክ ታደንቃለ ማለት ነው አንድ እሱ ብቻ አይደለም የዋንድ ዘደማስቆ ቅዱስ ዘደማስቆ እመቤታችን ክርስቶስ ህይወት ነው አይደለም አትመልሱ ህይወት ነው አይደለም እመቤታችን እሳ የህይወት ምን እሺ የህይወት እናት ከሆነች የህይወትን እናት ሞት ሊያሸንፋት ይችላል ምን ሎጂኩ እኮ ቀላል ሎጂክ ነው ያቀረብኩት ይችላል ወይ የምን እናት ስለሆነች እንኳን የህይወት እናት ማርያምን ቀርቶ እኛን እንኳ ጌታ ምንድን ነው ያለው የሚያምንብኝ ቢሞት እንኳ የዘላለም ህይወት አለው ነው ያለው የሚያምንብኝ ስለዚህ መሬታችን የህይወት እናት ናት እና ሊቁ ምን ብሎ ይደነቃል፣ ያን ዘደማስቆ ለመሆኑ የህይወት እናት ሞተች ብሎ ማሰብ እንዴት ድንቅ ነው! እስኪ ምን ብለን እንገልጸዋለን ብሎ ይደነቃል። የህይወት እናት ሞተች። ግን እኮ ሞታለች፣ አያስደንቅም ይላል ራሱ። እኔም አያስደንቅም እላቸዋለሁ። አያስደንቅም፣ ያስደንቃል ብሉ እንጂ አያስደንቅም። የማን እናት ናት? እመቤታችን ህይወት እናት ናት። ይህን አድንቀኝ ሳንጨርስ እየተመሰጥን የምናስበውን ነገር ቀለል አድርገን መሬት ላይ ማንከባለል የለብንም። ስለዚህ ሁለተኛ የምናስበው ዮሐንስ ዘደማስቆም እንደተናገረው የእመቤታችን ሞት ሲታሰብ ለምንድን ነው የሞተችው የሚለውን ስናስብ ይሄ ሶስተኛው ግን ትልቁ ነገር ኖስቲኮችም ኖስቲካውያን የሚባሉ እነዚህ ግኖስቲክ የምንላቸው ጌታ በነበረበት ጊዜ ሰው አልሆነም፣ ኢየሱስ ሥጋን አልተዋሃደም፣ ሥጋ ሩቅ ስለሆነ አምላክ ሰው ሆነ ማለት አምላክ በሰው ያለን ርኵሰት ተቀበለ ማለት ነው። ስለዚህ እንዲህ ስለሆነ አምላክ ሰው ሆነ አንልም የሚሉ ነበሩ። ስለዚህ ከዚህ ተነስተው ከዚህ ተነስተው የአምላክን ሰው የመሆን ጉዳይ የሚጠራጠሩ ነበሩ። ስለዚህ ልብ በሉ፣ አብሮ ኮሮስ የተባለ የቅዱስ ዮሐንስ ደቀ መዝሙር የእመቤታችን ሞት ነገር ሲያነሳ ምን አለ? እመቤታችን የሞተችው ይላል ክርስቶስ ራሱ ሰው አልሆነም ስለሚሉ እርሷ ባትሞት ኖሮ ይኸው እኛ ሰው አይደለም ያለው ትክክል ነበረ። ከሰው የተወለደ የሰውን ሰውነት ገንዘብ ያደረገ ስግው ቃል ቢሆን ኖሮ ሰው አልነበረም ሲባል ገብቷቸዋል። አ ያገላለ ዚህ ብሎ ይሄ ሩቅ በሲ ማለት አይደለም ፍጹም ሰው አልሆነም፣ በተዋህዶ የሰውን ሰውነት አልለበሰም፣ በምታት ነው ሰው መስሎ የታየው የሚል ኮንሰብት ነበራቸው። ስለዚህ እንዲህ የሚሉ ሰዎች በዚሁ ክህደት እንዳይቀጥሉ እርሷ ባታርፍ ኖሮ ጥያቄያቸውን ያጸኑ ነበር። ይኸ ሰው ኖሮ ትሞት ነበረ፣ ሰው ስላልሆነች ነው ያልሞተችው። ስለዚህ አምላክ ሰሆነ የሚለው ትምህርት ትክክል አይደለም የሚለው ሀሳባቸው እንዳይጸናላቸው ሰው መሆኗ ይረጋገጥ ዘንድ እመቤታችን ልታርፍ ፈለገ ብሎ ይናገራል። እየሰማችሁን አይደለም? ሌላውን ምክንያት ተመልከቱ። እመቤታችን ያረፈችው ለምንድን ነው ማለት ነው? ፍዝዝ አሉ። ልምን ስለሆነች ነው አልኩ። ምን ስለሆነች ሰው መሆኗ ምን እንዲ እንዲረጋገጥ ሰው መሆኗ እንዲረጋገጥ ምትለው ኬታ ምተ ነው። ሰው አይደለች እንዴ? ይሄን እኮ ይጠራጠር የለም እንዳትሉ፣ ካቶሊኮች ባይሉትም በሃይማኖት አበው ቃለ ግዘት ላይ ቅዱስ ዮሐንስ 21ኛው 121ኛው ምዕራፍ ላይ ቅዱስ ዮሐንስ የተባለ ሊቀጳጳስ ተናግሯል። እመቤታችን ሰው አይደለችም አርያማዊት ናት የሚሉ መናፍቃን ነበሩ። ሰው አይደለችም የሚሉ እሱ ብቻ አይደለም። በአረብ ምድር ላይ ቅዱስ ኤጲፋኒዎስ በነበረበት ጊዜ ላይ እመቤታችንን አምላክ ናት ብለው የሚያመልኩ ሰዎች ተነስተው ነበረ፣ ኮሊሪዲያንስ የተባሉ መናፍቃን ማለት ነው። እና እንደዚህ ያሉ መናፍቃን ለምንድን ነው አምላክ ናት ያሉት? እሷ አምላክን ከወለደች አምላክ መሆን አለባት፣ አምላክ ስለማይወለድ ሎጂካል በሆነ መንገድ ሄደው ማለት ነው። ሰው ሰውን ይወልዳል፣ አምላክ አምላክን ይወልዳል ስለዚህ የወለደችው አምላክ ከሆነ እሷ አምላክ መሆን አለበት ብለው ተከራክረው ነበር። እመቤታችን ግን አምላክ ናት ናት ወይ? ስለዚህ ሰው መሆኗ ይረጋገጥ ዘንድ ልጇ ሞቷን ፈቀደ። እየሰማችሁ አደለው? ሞቷን ፈቀደ። ሌላው አሁንም የሌሎቹ ሊቃውንት ትምህርት እንግዲህ ብዙ ሊቃውንት ነው ይሄን የእመቤታችን ሞት በተመለከተ ያስተማሩት። ሌላው እመቤታችን ቅድስት ድንግል ማርያም የለበሰችው ሰውነት የለበሰችው ሰውነት ኢተርናል የሆነ ሰውነት አልነበረም። አሁን ኢተርናል ሚለውን ስናስብ ደግሞ በደንብ አድርጋችሁ አስቡ። አዳም በገነት እያለ ማዕከላዊ ሰውነት ነበረው። ብቻ ዘላለማዊ አይደለም፣ ብቻ ማዋቲ አይደለም። እየሰማችሁ ነው የምናገረው። ብቻ ማዋቲም አይደለም፣ ብቻ ህያውም አይደለም። እንደ መልአክ ሕያው አይደለም፣ እንደ እንስሳ ማዋቲም አይደለም። ማዕከላዊ ሆኖ ነው የተፈጠረው። ትእዛዝ ቢጠብቅ ኢተርናል ይሆናል፣ ትእዛዝ ባይጠብቅ ማዋቲ ይሆናል። ከሁለት አንዱ ጋር የመግባት ነጻነት አለው አዳም ማለት ነው። ታዲያ ዕጸ በለስን ከበላ በኋላ ግን መዋቲ ብቻ ሆነ አዳም። ከሆነ በኋላ ልብ በሉ፣ ማዕከላዊ የነበረው አዳም ዕጸ በለስን ባይበላ ቢቀጥል ኖሮ ኢተርኒቲን እንዴት ነበር የሚያገኘው የሚል ጥያቄ ብንጠይቅ፣ ኢተርኒቲን ያገኘ ነበረው ዕጸ ሕይወትን ከበላ ነው። እየሰማችሁ ነው። ምንን ከበላ አልኳችሁ? ባይበላ መታደስ አይችልም አዳም በገነት እያለ መታደስ እንደሚችል ታውቃላችሁ አዋሉ ይቅርብታቸውም ሊሆን ይችላል። ነጠርሁ ነው በገነት እያለ ሳይወድቅ ባህሪው ጎሰቆለ ሳይባል ማለት ነው። ፎለን ኔቸሩ ሳይገባ ራሱ ኢተርኒቲን ሊያገኝ የሚችል የነበረው አዳም ዕጸ ሕይወትን ከበላ ሰውነቱ ወደ ኢተርኒቲ የሚገባው ማለት የእመቤታችን ሰውነት ወደ ኢተርኒቲ የገባው ልክ ለአዳም ወደ ኢተርኒቲ ለመግባት ዕጸ ሕይወት እንዳስፈለገው፣ ለእመቤታችን ወደ ኢተርኒቲ መግቢያ ሞትን አደረገላት። ስለዚህ እመቤታችን ለምን ሞተች? የሚል ጥያቄ ሲጠየቅ ወደ ዘላለማዊነት ለመሸጋገር ነው የሞተችው። ልክ እኛ እንደምንሞተው በፍርድ ሞት ቢሆን ኖሮ ስጋዋ መቃብር ገብቶ መበስበስ ነበረበት፣ ነፍሷ ሲኦል ገብቶ መሰቃየት ነበረበት። በጎሰቆለ ባህሪ የመጣው ሞት እንደዛ አይነት ነበረ። የማርያም ሞት የእመቤታችን የቅድስት ድንግል ማርያም ሞት የከበረ መሆኑ የምንረዳው እንዳይመሰላችሁ ወደ መቃብር ገባ፣ መቃብር ገብቶ አልበሰበሰም። ይህን ያላስተማረ ሊቅ የለም። ከኢቦዴስ ጀምሮ ኢቦዴስ በመጀመሪያ መቶ ክፍለ ዘመን የነበረ የቅዱስ ጴጥሮስ ደቀ መዝሙር ነው። ጽፏል ብዙ ጽሑፍ። እሱ ብቻ አይደለም። በጣም አስፍቶ የጻፈው ዲዮናሲዎስ ዘስቅ ዛሬ ዎስፋጉስ የተባለ ሊቅ ነው። እና እነዚህ የአርማቲያሱ ማቲያስ እንደዚህ በጣም ብዙዎቹ ጽፏል። ይሄ ስለዚህ እመቤታችን ቅድስት ድንግል ማርያም ወደ መቃብር የገባችው ኢተርናል የሆነ ሰውነትን ገንዘብ ለማድረግ ነው። ኢተርኔቲን መቃብር ገብታ ግን ሶስት ቀን የቆየችው አሁን ሰዎች እንዲህ ኤክሴፕሽናሊቲ ለማርያም በዛ ምንድን ነው፣ ሰው አይደለች እንዴ የሞተችው ልክ እንደኛ ነው ምናምን ትል እንደሆነ፣ ከሰው ወገን ሞቶ በሶስተኛ ቀን የተነሳ ከማርያም በቀር አለ? እየሰማችሁ ነው፣ እየሰማችሁ ነው ወይ? አካበድኩ፣ አይደለ? አካበድኩ። ስለ ማርያም ታካብዳላችሁ ልትሉ ነው። አካበድኩ፣ አካብጃለሁ። በሶስተኛ ቀን ተነስታለች፣ አልተነሳችም? ማነው ነው ይሄን ያደረገ? ማን ነው ይሄን ያደረገ? እርሷ ወይስ እግዚአብሔር? ማነው ያደረገ? በአንተ ጭንቅላት ናና፣ አይ የጎሰቆለ ስለ ለበሰች እመቤታችን በስብሳ፣ በኋላ ዳግምጻ ኤክሴፕሽናሊቲ ነው። አይ ሞተች እኮ፣ ስጋዋ ግን አልበሰበሰም። በሶስተኛ ቀን ተነሳች። የኔ ያደረገው ልጇ ነው። አምላክ እንድትወልድ በድንግልና የጠበቃት ልጇ ነው። ኃጢአት እንዳሰራ ያደረጋት የእሷ ነፃ ፈቃድ እንዳለ ሆኖ ጸጋ መንፈስ ቅዱስ መልቶባት በዚህ ዓለም እየኖረች የኃጢአት ትንታ ወደ ሀሳቧ እንዳይመጣ እግዚአብሔር ከሱ ጋር ስለነበረ ከእሷ ጋር ስለነበረ እንዲያውም ሄሬቴዎስ የተባለ ሊቅ የምዕራባ ምንድ ነው የግሪክ ኦርቶዶክስ ቤተክርስቲያን ሊቅ ነው እና ኢምፒሪካል ቴዎሎጂ የሚል በጣም ሁለት ቅጽ ያለው መጽሐፍ አላቸው እና እዛ ላይ ምን ይላል እመቤታችን በሶስት ዓመቷ ግሎሪፊኬሽን ላይ ደርሳለች ይላል። ግሎሪፊኬሽን ማለት የመጨረሻው የቅድስና እርግጥ በሶስት ዓመቷ። ሲል እስከ ሶስት ዓመቷ ድረስ ድሮ ሳትደርስ ኖሮ ነው እንዴ? መቼስ ህፃናት በህፃንነታቸው ጊዜ እንኳን ለመቤታችን ለህፃናት እንኳን ንጣጠባያቸው አያድፈባቸው እና የመጨረሻ ብቃት ላይ ነበር መቤታችን የነበረችው። ስለዚህ የመቤታችንን ረፍቷን ስናስብ አሁን በገለስኩት መንገድ እናስብ ለማለት